አይደለም እንደዚህ የምታደርገኝ እንዴ! እኔ ደግሞ ምን አደረግኩኝ? ፋዘርዬ ምን ይሁን ብለህ ነው? እኔ ይህን ክፉ ቃል ተናገረ ቀስማ እንደዚህ ስብር ያደረገው ምንድን ነው የሚያወሩት? እኔ ነኝ ሀናን ክፉ ቃል ምናገራት? አዎ፣ ያልሆነ ነገር ተናገራት። እዚህ መታ ስትጨነቅ ነው ያደረችው። እኔ ምንም ያልሆነ ነገር አልተናገርኩም። አሴር እረስተሽናል ማለት ስህተት አይደለም አ አይደለም እኔ የምለው ጤነኛ ነህ ግን? አዎ ጤነኛ ነኝ።

ስለ አና ምንድን ነው የምታናግረኝ? ቆይ ዋና ምን አድርጌ ብለህ ነው የምትረብሻት? ምን አደረግኩኝ ደግሞ? ምን ብላት ነው አና እንደዛ የተረብሸችው? እኔ ምንም አላልኳት። አትቀልል በእናትህ ሆን ብለህ ከኛ ልታርቃት እየሞከርክ ነው። ቆይ እኔ ምን አድርጌ ነው ከእናንተ ማርቃት? እኔ ምን አቀላለሁ አንተኑ ልጠይቀህ እንጂ እኔ ቤተሰቦችሽን ካገኘሽ በኋላ ሌላ ሰው ሆነሻል፣ እኛን ረስተሽናል ነው ያልኩት። ይሄ ደግሞ እውነት ነው የሚመስለኝ። ቆይ በቀጥታ እንለቀታለን ባይሉም ሁኔታቸው ግን እንደዛ ነው የሚመስለው እሺ ቆይ እኛ ምን ማድረግ እንችላለን? መቼም ተመልሼ ከባዩሽ ጋር ጓደኝነት መሰርታለሁ አትይኝማ። የደላው ሙቀኝ ካላሉ እኔ እንዴት እንደምገላት አስባለሁ፣ አንቺ ጭራሽ ተመልሼ ስለ ጓደኝነት ታወሪያለሽ። እንዴት እንደምገላት? አዎ እንዴት እንደምገላት ታታለ እኮ አታደርገውም፣ አይባልም አማጊ አማ። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንኳን ወደ ቻናላችን በሰላም መጣችሁ። እንደተለመደ ለቻናላችን አዲስ የሆናችሁ ቤተሰብ አድርጉን። እናመሰግናለን ስለምታደረጉልን ልንድጋፍ ሁሉ አራት ሺ ሰብስክራይን ለመግባት በቅርቦ ወደ አራት ሺ እየደነነ ነው የምታዩ ሁሉ ሰብስክራይብ አርጎን ሼር አርጉን እናመሰግናለን። ኖላዊ ድራማ ክፍል መቶ ስምንትን ይዘንላችሁ መተና። በባለፈው ክፍል እንግዲህ እንደገና አሳዋን ቀይራ ሜሮን እርግብ ቤት እንዳለች ለመጠቆም ፍላጎት አሳድራዊ ባዩሽን ቢብትልም፣ እሷ ባዩሽን ለመበቀል ስትል እርግብን ማሳስ ስለነበረባት ፖሊሶቹ ጋር ይዛቸው ይዳ ነበረን። ነገር ግን ቀድማ ወጥታለች እርግም ማለት ነው። ጥላ ታይዘው ጠፍተዋል። ከተምቹ ጋር እና ቢሄዱም ፖሊሶቹን ቤቱን እንዳለ አገለባብጠው የት እንደ ሄደች አይታወቅም። እና ሜሮንም እንግዲህ ይሄ የኔ ቤት ነው እዚህ ነው አርፋ የነበረች የት እንዳለች አላውቅም ብላለች እና ለሚጠይቃት ጥያቄም ፖሊሱን ለሚጠይቃት ጥያቄ በስነስርዓት እየመለሰች አልነበረም እና ፖሊሱን በጣም ተናዶ እየጮኸባት ነበረ። እናም በመጨረሻ የማትወጪ ችግር ውስጥ ትገቢያለሽ፣ በስርዓት ማትመድሽ ከሆነ ብሎ ተናዶ ጥሏት ሄደ። በሌላ በኩል እዝራ እና ሰላም እና ድጋሚ ተገናኝተው ነበር እና እዝራ ጠየቃት ማለት ነው ስለ ሀና እና ሰላም ምናምን ያው ስለ ሀና ያለህም ስሜት ንገራት። ተወዳታለሁ ወይስ ምንድነው ያለው ሁኔታ ያለ ሀሳብ ምንድነው አለችው እና ምትወዳት ከሆነ በግልጽ ንገራት ስትለው እኔ ነግሬያት ሽባትሬ የማትቀበለኝስ? ብሎ ፈርቶ ነው እሱ እምቢ ያለው። እና አልተቀበለች ካልተቀበለች ነው እሱን ፈጣሪ ያውቃል። ግን አንተ የሚጠበቅብህ ነገር ወስንና ንገራት አለችው። አንቺ የምታውቂው ነገር ካለ ንገሪ፣ ሀና ስለእኔ ምን አለች ስላት፣ እሱን እኔን አትጠይቀኝ እሷን ቅጠራትና ንገራት ብለም ጥለው ሄደች ማለት ነው። በሌላ በኩል ወይዘሮ ሜላት ጆሮን ቀጥራ ከቤት ጋር ተቀጥረው ነበርና መጣን የቤት ከቤት ሄዶ ማለት ነው። እናም ስራ መቅጠር እንደምትፈልግ እርግብ ስንሰራ በተነበረ ሱቅ ላይ ተቀጥሮ እንዲሰራ እንደምትፈልግ በደንብ እንደምትከፍለው ነገረችው። እሱ ግን አሁን ላይ እኔ እንደዚ አይነት ስራ መጀመር አልፈልግም፣ ምክንያቱም ጓደኛዬ ጠፍቶብኛል። እሱ ማግኘት አለብኝ። ምናልባትግን ግን ከተባበርሽኝ እሱ እንዲረዳኝ እሱ እንዲገኝልኝ የት እንዳለ እንዳውቅ ተባበሪ ብሏታል። እነሱ ያው ባለውለታዬ ስለሆንክ በምትለው ነገር ሁሉ እተባበርካለው አለችው፣ ማለት ነው። እናም ታምቹ በመጥፋቱ በጣም ነው ያዘ ነው ማለት ነው ጆሮ። እና ይገኛል፣ አንድ ቀን ይገኛል፣ ተስፋ እናደርጋለን። በዚህ አጋጣሚ የስራውን እድል ማበላሸት የለበትም። በዚህ በኩል ፖሊሶቹ በጣም ግራ ተጋብተዋል። ምክንያቱም እስካሁን በወሬ ብቻ ነው እንጂ የተገኘ መረጃ የለም። ወይዘሮ ባይሹም ሁሉ ወንጀል እንደሰራች ማስረጃ የለም። ስለዚህ ፍርድ ቤት ደግሞ መቅረብ አለባት እና በዚህ ጉዳይ እየተመካከሩ ነበረ። በስተ መጨረሻም እንግዲህ ዞሮ ዞሮ ፍርድ ቤት ለመቅረብ መረጃ ስለሚያስፈልጋቸው መረጃ ደግሞ የሚሰጣቸው አካል አልተገኘም። በዛም ወይዘሮ ባዩሽ እንግዲህ ልትለቀቅ ትችላለች የሚል ጠርጣሪ አለ እና ተምቹም ተመልሶ ወደ አባባ ኖላዊ ቤት ሂዶ ያው ያለውን ነገር ነገረው። ስራ እንደምትቀጥረው እንደምትፈልግ ነገረውና አሁን ግን ለመግባት ስራ ፈቃደኛ እንዳልሆነ እና ለምንድን ነው ቢያልከው ይህን እድል ማበላሸት አልነበረብህም አለው። እሱ ግን እኔ ጭራሽ እናም የአሲር ሳይመጣ ያሲር ያው ታምቹ ሳይመጣ እሱን ሳላገኝ ምንም አይነት ስራ አልሰራም ብሎ አባባ ኖላዊም በዚህ ምክንያት እንግዲህ መስራት አለበት፣ ለወደፊት ኑሮ ይጠቅማል ብሎ ቢመክረውም እሱ ወደፊት ህይወቴ ካለ ካለ ታምቹ እሱን እኔ ወደፊት ህይወቴ ማሰብ አልፈልግም። እሱ ጓደኛ ብዙ ነገር ነው የእሱ ደረ በእሱ ላይ ነው እዚህ ደረጃ የደረስኩት እንግዲህ እያለ የስራ እድሉ ለማበላሸት እየጣረ ነው ማለት ነው። በሌላ በኩል ሀኒቾ በጣም ተረብሻለች። እንግዲህ በባለፈው ክፍል እንደተመለከተው ያሲር አሁን በመጡ ሰዎች ቀይረሽኛን ትተሽናል ብሎ ስለወቀሳት በዛ ምክንያት በጣም አዝናና በጣም ውስጣ ተሰብሮ ተከፍታ ስላየቻት እናቷ ጠየቀቻት እና እውነቱን ነገረቻት። በቃ እንደተው በዚህ ምክንያትም ወደ አባትሽ ሂጅ ብላ አባቷም ጋር ላከቻት እና ያሲር ምንም ጥፋት የለበትም፣ እውነቱን ነው። አባባ ኖላዊ ጋም ያው ብዙ ጊዜ ምግብ ለመስራት ብቻ ነው የምትሄደው። ሁሉ ነገር ጥለው አሁን ላይ ውሏ አዳሯ እና ሜላት ቤት ላይ ሆኗ። እናም ስለተናገራት ማልቀስና መነፋረቅ አልነበረብሽም ሀና ግን በዚህ ምክንያት በጣም ከፍቷት እናቷም አጽናንታይጅ ና አባትሽ ገደሪ ብላ ላከቻት ማለት ነው። እናም ሰላሚና ስትመጣ ሀና የታለች ስትራ በጣም ደብሯት ነበር። እናም ሰላሚና መታ እናቷን ጠየቀቻትና በባለፈው እንዳገኛ ሴር እንዳገኛት በሱም ምክንያት እንደተረበሸች መልሳ ነገረቻት እና በዛውም እንደሚወዳት ግን እሷ ግን ሌላ እንደምትወደው ሰው እንዳለ ለእናቷ ነገረቻት። እንደውም ድገሪ መደንብ ስትላት ጥላት ሄደች። በሌላ በኩል ፖሊሶች ተመልሰው መጥተው ነበር ነው ወይዘሮ ሜላት ቤትና ምንም አይነት መረጃ የለንም። ስለዚህ ባዩች ላይ እሷ እንድትታሰር ፍርድ ቤት እንድት ፍርድ ቤት ቀርባ እንድትከሰስ እና ብዙ ነገሮች የሰራቸውን ሁላ በማስረጃ ለፍርድ ቤት እንድናቀር መረጃ ያስፈልገናል ካለዛ ልትፈታ ትችላለች ብለው ነግረዋታል። ወይዘሮ ሜላት ደግሞ በጭራሽ ልትፈታ አልፈለገችም። በዚህም በጣም ታናደለች እና ባይሽም እርግብ ስላል በእርግብ ባለመገኘቷ በጣም ደስ ብሏታል። በዚህ ምክንያት ደግሞ አቶ በቃሉ ቀድሞ እርግብን ደብቆ የቆየ ነው የመሰለው። እሱ ግን እንደዛ አላደረገም፣ ዋሽቷታል ማለት ነው እናም እሱም ከእስር ቤት አስወጥቶ የራሱን ሊጠቀምባት ነው የፈለገ። እሷ ግን እየረዳት ነው የመሰላት። እናም በዚህ በኩል እንግዲህ አቶ በቃሉ ፖሊሶችን እያስፈራራ ነው እሷን እንዲለቋት እና የዚህን ያክል የልብ ልብ ተሰምቶታል። ምክንያቱም እሱም ያውስ መጠቀም ያላረጋት ነው፣ ከዚህ በፊት በብዙ ነገርም ስለምጠቅመው አሁንም ከእስር ቤት ሊያስፈታት ነው ማለት ነው እና በጣም ሸውዷታል። እዚህ ጋር ይገባታል። እንኳንም ሰራላት ወይዘሮ ባዩ እዝራም አንችን ቀጥሮ ለማናገር ሞከረና፣ ለእሷ ደግሞ ግራ ገብታታል። ለምንድነው ስርቀት ትረቀኛለ? ስቀርብ ደግሞ ትቀርበኛለ። ለምንድነው ግራም ትጋባኛለችው? እናም ለወራሽ እፈልጋለሁ። ከእዚህ ግራ ማጋባሽም ለምን እንደሆነ ልነግርሽ እፈልጋለሁ። ስለዚህ በኋላ ከትምህርት ቤት ስንወጣ አግኝ እንገናኝ አላት። እናም ድጋሚ ለማዋራት እና ለመነጋገር ተቀጣጠሩ ማለት ነው። ግን እሷ በቃ አሁንም አንተ ቀረብከኝም ራከኝም ለእኔ ላይ ምንም ለውጥ የሚያመጣው ነገር የለ፣ ለእኔ ምንም ትርጉም የለውም፣ ሁለቱም አንድ ነው ብላለች። ያው ትንሽ ቆርጦላት ነበር። አሁን ላይ ፎከስ እያደረገች ያለችው ጆሮ ላይ ነው። እናም አባባን ኖላዊ ጋም ሄዳ በጣም ርቄሃለው፣ ምግብ ለመስራት ብቻ ነው አንተ ለእኔ ስትል ብዙ ነገር አድርገህልኛል አንተ ለእኔ ነው የምትኖረው፣ ግን የውስጥህን መከፋት በልብ ደብቀህ እኔን ለማስደሰት እንትን እያልክ ነው ምናም ብላ ስቅስቅ ብላ ለቀሰች። በዚህም አባባን ኖላዊ በጣም ተናደው የስሪን ጠርተው እንግዲህ ተናገሩት፣ እንዴት እንደዚህ ታስከፋታለህ ብለው ተናገሩት እና እውነቴን ነው እኮ እንደዚህ ያደረኩት ርቃናለች አሁን ላይ ብሎ ነገረውና፣ በዚህም በዚህ ምክንያት አባባን ኖላዊ ያስሪን ተናገሩት። በሌላ በኩል ወይዘሮ ሜላት ባዩስ ልትለቀቅ ትችላለች ብላ ስጋቷ ለሰላም ነግራት ነበር። ሰላም ደግሞ ይሄ እንዴት ነው ሊሆን የሚችለው ብላ ጠየቀቻት፣ እና ምንም አይነት መረጃ ስላላገኙ በዋስ ልትለቀቅ ትችላለች ብላ፣ ከዚህ በኋላ ግን ድጋሚ ጓደኛ እንዳትሆኝ አለቻት። ና ጭራሽ ጓደኛ መሆን ይቅርና እንዴት እንደምገላት ነው እያሰብክ ያለችው ብላ ዝታባት አለች። ና አሁን ለወይዘሮ ሜላት በጣም ተናዳለች ቆርጣለች እና ባዩስ ስትፈታ ከወይዘሮ ሜላት ጋር ልትፋጠጥ ትችላለች። እናም የአሲርም ድጋሚ ቀጥሯት አለ ሀኒቾ ጋር ለመገናኘት ቀጥሯት አለ። ሰላምም ሀኒቾ ጋር እራቅ፣ እኔ በባለፈው ለሀኒ ስል ቤተሰቦችን ሰዎችን አቃጥላለሁ ብለሃል። አሁን ግን እኔ ለእህቴ ስል አንተን በቁም ነው የማቃጥለህና ከእህቴ እራቅ ብላ አስፈራርተዋለች። እና ኖላዊ ድራማ ዛሬው ክፍል ይህን ይመስል ነበር። ስለተከታተላችሁን እጅግ እናመሰግናለሁ። ድሬት ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ ተመኘንላችሁ። ቻው።